ሄሉና ሀይሌ መጨረሻም ታርቀዋል ማለት ነው። እንግዲህ ዛሬ ደግሞ ሶሲና ሄሉ ዘና ፈታ እያሉ ነበረ ቲክቶክ ላይ ላይቭ ገብተው። ሰላም ሰላም ቻና ቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አበረታቱኝ። ቪዲዮ ስሰራ ላይክ አድርጉልኝ። እና እንግዲህ ያው ትናንትና በስርዓት ነው ነገሩ የተፈጸመው። እንደባለፈው መጫጫ አልነበረም ማለት ነው። እኔ የሚገርማችሁ ነገር ባለፈው ሄሎ ስታለቅስ በጣም በጣም ነው ያሳዘነችኝ። በቃ ይች ልጅ ግን ለምንድን ነው ሁሌ ፈተና የሚደራረብባት? በቃ ነገሮችን ተወጣው ስትል እንደገና ሌላ ፈተና እየመጣ ትወድቃለች፣ ሌላ ፈተና እየመጣ ትወድቃለች። እና በየጊዜው ስታለቅስ ሳያታሳዝነኛለች የእውነት ነው የምላችሁ። ሄሎ እውነት አሁን የደረሰባት ነገር ቀላል ነገር አይደለም። በዚህ ወር ውስጥ እንኳን ማለት ነው ብዙ ነገሮች ነው የደረሱባት፣ እና ያንን ነገር ተቋቁማ እሰራለሁ ስትል እንደገና ደግሞ በቀደም ስታለቅስ ሳያት በጣም ያዘንኩትና ግን ቪዲዮ መስራት አልፈለግኩም። ምክንያቱም ኃይሌ በጣም ጓደኛዋ ነው የምትወደው ጓደኛ ነው፣ ምስጢረኛዬ ነው ነው የምትለው። ስለዚህ ይሄ ቀን እንደሚመጣ አውቅ ነበር፣ እንደሚታረቁ አውቅ ነበር። እውነት ትክክለኛ ጓደኛ ስትሆኑ እንደዚህ ተጣልታችሁ አትቀሩምና ይታረቃሉ። እና በዛ ሰዓት እኛ ነገሩን ባልያዝነው ነገር መፍረድ እስከሌለብን ድረስ ዝምታ ይሻላል ብዬ ዝም አልኩና፣ እንግዲህ ዛሬ ስለታረቁ ደስ ብሎኛል። ያው ፈለ እንግዲህ አስታርቃቸዋለች። ከሄሉ ላይ እንዳልኳቸው የሆነ ትንሽ የሆነ ድብር የሚል ስሜት አለ፣ ውስጧ ላይ የሆነ ነገር አለ። ብቻ ሰዎች ማለት ነው የምር በሄሉ ዙሪያ ያላችሁ ሄሉን አትግዷት፣ የምሬን ነው ማለት ሄሉን እኛ ቀርበን አይተናት ምናምን ሳይሆን እንደዚህ ከድሮም ጀምረን ስለምናውቃት በጣም የዋህ ናት አያችሁ። ለይቅርታ ራሱ በጣም ቅርብ ናት። እንግዲህ የሰው ልጅ ተፈጥሮ ይለያያል አደለ? ሄሉ ምናልባት ትፈጥናለች ምናልባት ደግሞ ስትናደድ ትጨዋለች። በዚህ በዚህ ምክንያት ሌላ እንዲሰጣት አይገባም ብዬ አስባለሁኝ። እና ባለፈው ጥፋቱ ከማን እንደሆን ሳታውቁ በጣም ነበር የፈረዳችሁባት። እና ፈጥናችሁ ከመፍረድ ይልቅ ነገሮችን በእርጋታ ተመልክታችሁ ለሁለቱም የማከለ ፍርድ ብትሰጡ የተሻለ ይሆናል ብዬ አስባለሁ። ከዚህም በኋላ ለሚመጣው ነገር ለሚፈጠሩት ነገሮች መቸኮል አያስፈልግም የቸኮለ አፍሶ ለቀመ ሲባል ሰምታችሁ አታውቁም! እና እንዴት እንግዳ ከቤትሽ መጥቶ እንዴት እንደዚህ ታመናጭጫለሽ ምናምን እያላችኋት ነበረና አንድ ነገር ልንገራችሁ ማለት በጣም ተናዳችኋል ያን ሰው ማየት አትፈልጉም መቼም የተናደዳችሁበትን ሰው አበባ ጎዝጉዛችሁ አትቀበሉትም ሄሉ ደግሞ በሰዓቱ የታያት እሱን ማስወጣት ነበረ ያ ነው እንጂ ሄሉ ክፉን አይደለም ባለጌ ሁናም አይደለም እና ሄሉ ደግሞ ሰው አትመኝ በፈጠረሽ እስኪ ማለት ትንሽ ቆጥብ በይ በቃ ሰው ማመን የለብሽም። ማለት የዋህናት አውቃለሁ፣ እኔ እንጃ ብቻ በየዋህነቷ በጣም ሁሌ ስትጎዳ ነው የማያት። እና በተቻለ መጠን ደግሞ የሆነ ቁጥብ ለመሆን ሞክሬ፣ ምክንያቱም በየጊዜው ማልቀስ፣ በየጊዜው መሰበር የሆነ ቀን ላይ ሰው ይሰለቻል፣ የሆነ ቀን ላይ ህይወት ሊደክማት ይችላል፣ ሄሉ በዚህ ሁኔታ የሚቀጥል ከሆነና ብዙ ሰዎች ደግሞ እኔ እንጃ የዋህን ለምን እንደሚጎዱ አላውቅም። እና አሁን በመካከላቸው የገባ ሰው ለምን እነሱን ለማጣላት ለምን እንደፈለገ አላውቅም። ምን እነሱ ተጣልተው እነሱ ተለያይተው ምን ጥቅም ይገኘዋል? እሺ፣ ሰውን በማለያየት ምን ጥቅም ይገኛል? ብቻ እኔ በመታረቃቸው ደስ ብሎኛል። እንግዲህ ፍቅራቸው እንዲቀጥል ተስፋ አደርጋለሁ። ያው ጥሩ ጓደኛሞች ናቸው፣ ሚስጥረኛሞች ናቸው። አንዳንዴ ሰው በቃን፣ ሰው በቃን፣ ሰው አስፈላጊ አይደለም እንላለን፣ ግን የሆነ ጊዜ ላይ ደግሞ ሰው የሚያስፈልገን ቀን ሊመጣ ስለሚችል ግዴታ ነው። እንኳን አይደለም ይሄን ያህል ጊዜ አብራችሁ ያሳለፋችሁትን ጓደኛ ቀርቶ ሰው ግዴታ ነው። የምሬን ነው። እና ሄሉሻ ያው የዋህነት አታብዥ፣ ቁጥብቶኝ ደስ ይለኛል።